እንደሰማችሁት መካነ ሰላም ላይ በትላንትና እለት አራት ሰዎች ተገለዋል። ታዲያ ከነሱ መካከል አንደኛው እዚህ ጋ ከጀርባ የምትመለከቷቸው ሼህ ጀማል የመካነ ሰላም ምክትል እስልምና ጉዳዮች ምክትል ሰብሳቢ እንዲሁም ደግሞ የመስጊዱ ኢማም ነበሩ። እዚህ ሰዓት እንኳን ይህንን ቪዲዮ እየሰራሁኝ አሸባሪው ፋኖ በመካነ ሰላም አቡበከር መሲል ላይ ከሙስሊሞች ጋር እየተታኮሰ ይገኛል። እስላም መንግስት ከተቋቋመ ጀምሮ ሽምግልና ዋጋ ቢሱማል እኛ ጓዶች፣ ስምቶች፣ ታጋዎች የሚያውቁት ፈላስቶች የተባሉት በምንድን ነው? በሽምግልና የግዕዝ ትምህርት ተቃውሞ ገጠመው። ዶክተሩ የግዕዝ ትምህርት መሰጠቱ እርባና የለውም ሲሉ ተደምጧል። የአዲስ አበባ ዩኒቨርሲቲ የቋንቋና ስነ ጽሑፍ መምህር የሆኑት ዶክተር በድሉ ዋቅጅራም ፋኑ ሃይማኖታዊ ታጣቂ ነው የሚታገለውም አገሪቱን መምራት ያለበት የኦርቶዶክስ እምነት ተከታይ መሆን አለበት ብሎ የሚያምን ሃይማኖታዊ ጽንፈኛ ታጣቂ እንደሆነ ተናግረናል። ቤተ ክርስቲያን ገብቶ ቀድሶ መሳሪያውን ቁጭ አድርጎ አዘምሮ የሚወጣ ፋኖ፣ ሙስሊሞችን ግን መስጂድ ገብቶ እየገደለ ነው የሚገኘው። እንደሰማችሁት መካነ ሰላም ላይ በትላንትናው ዕለት አራት ሰዎች ተገለዋል። ታዲያ ከነሱ መካከል አንደኛው እዚጋ ከጀርባ የምትመለከቷቸው ሸህ ጀማል የመካነ ሰላም ምክትል እስልምና ጉዳዮች ምክትል ሰብሳቢ እንዲሁም ደግሞ የመስጊዱ ኢማም ነበሩ። ሌላ ተጨማሪ የመስጊዱ ጥበቃና ሁለት ደግሞ የመስጊዱ ሀዲሞችም አብረው ተገለዋል። ታጣቂዎች በከፈቱት ተኩስ ማለት ነው። ሌሎች ደግሞ እንደ ቆሰሉ ነው የተሰማው። አሁን በዚህ ሰዓት እንኳን ይህንን ቪዲዮ እየሰራሁኝ አሸባሪው ፋኖ በመካነ ሰላም አቡበከር መስር ላይ ከሙስሊሞች ጋር እየተታኮሰ ይገኛል። ይህ ቡድን ዋናው አላማን ሙስሊሞችን ማጥፋት ነው ያለውን ነገር ታጥቆ የተነሳው ሙስሊሞችን ለመጨፍጨፍ ስለሆነ፣ እዛ አካባቢ ያላችሁ ሙስሊሞች እናንተም ያላችሁን ነገር ይዛችሁ ራሳችሁን አስከብሩ፣ ራሳችሁን ተከላከሉ። ከእንደዚህ አይነት ጽንፈኛ ቡድኖች ጋር ምንም የምትደራደሩበት ነገር የለም። ሕይወታችሁን ጠብቁ፣ ያላችሁን ነገር ተጠቀሙና ከራሳችሁ ላይ አስቆሟቸው። የመንግስት ድጋፍ ኖረም አልኖረም፣ ግን እምትሙት ከሆነ ሳትገድል አትሙት። ለተገደሉት ምዕመናን ወንድሞቻችን አምላካችን አላሁ ሱብሃነሁ ወተዓላ የሰማዕትነት ደረጃ እንዲሰጣቸው እየተማጽንን አሁን በድጋሚ ፋኖ ሃይማኖታዊ ታጣቂ ነው። የሚታገለውም አገሪቱን መምራት ያለበት የኦርቶዶክስ እምነት ተከታይ መሆን አለበት ብሎ የሚያምን ሃይማኖታዊ ጽንፈኛ ታጣቂ እንደሆነ ተናግረናል። አሁንም ይህንኑ አጽንኦት ሰጥተን ነው የምንናገረው። ጥንቃቄ አድርጉ ለማለት ያክል ነው። እንግዲህ ይህ ሃይማኖታዊ ጽንፈኛ ቡድን አሁን ላይ ያለው የ የኢትዮጵያ መንበረ ስልጣኑ በፕሮቴስታንቶች እጅ መሆኑን እያወቀ እያሳደደ በዱር በገደል የሚገድለው ሙስሊሞቹን እንደሆነ የኢትዮጵያ ሕዝብ እያየም እየታዘበ ነው። በነገራችን ላይ ፋኖ በዚህ ሰዓት ሙስሊሞቹን በመግደል ያረጋገጠልን ያለው ባለፉት ዘመናት የኦርቶዶክስ ነገስታት ሙስሊሙ ማህበረሰብ በዱር በገደል እያሳደደ ይገደል እንደሆነ አረጋግጠውልናል። የኦርቶዶክስ ደብተራና ዳቆናት በየቤተ ክርስቲያኑ የውሸት ታፔላ ሲለጥፉብን ነበረ። ገዳይ አራጅ እያሉ ማለት ነው። ራሳቸው እያረዱ ራሳቸው እየገደሉ የውሸት ታፔላ የለጠፉብንን በየሶሻል ሚዲያ እናንተ ገዳዮች ናችሁ፣ አራጆች ናችሁ የሚሉንን የኦርቶዶክስ መንጋ አፍ የሚያስይዝ ስራ ነው የሰራልን ፋኖ ነው። እንግዲህ በኦርቶዶክስ አማጺ ሃይማኖታዊ ታጣቂ በሆነው ፋኖ ነው የሚገደሉ ወንድሞቻችን። ኢንሻአላህ ቢዝኒላህ ሰማዕትነት ደረጃ ያገኛሉ። ታሪክን እያጠራልን ነው ታሪክን እያጠራልን ነው። እንግዲህ የቀጣሁን ምታቢሉት ወደ ሚስቱ ሮጠ ነው ነገሩና፣ በሰሜን አሜሪካና በአውሮፓ የሚደገፈውን አሁን ላይ ያለውን የኢትዮጵያ መንበረ ስልጣን የፕሮቴስታንቶችን እነሱን ማሸነፍ እንደማይችሉ አውቀው ነው እንግዲህ መግደል የምንችለው አቅሙ ያለን ሙስሊሞች ላይ ነው ብለው የኦርቶዶክስ ሃይማኖታዊ ታጣቂዎች ሙስሊሞችን እያሳደዱ የሚገዱት ማለት ነው። በጎንደር ኦርቶዶክስ እንድትከበር በሚል ሙስሊሞችን እንግዲህ ሲያርዱ ነበረ። ጎጃም ላይ እንደዚሁ የሙስሊሙን ንብረት ሲዘርፉ ነበረ፣ ልክ ምርኮ ብዝበዛ እንደሚባለው ማለት ነው። አሁንም ደግሞ በተለያዩ ሙስሊም አካባቢዎች እየሄዱ ማህበረሰቡን እየዘረፉ መስጊድ ውስጥ ገብተው እየገደሉ ነው። እንግዲህ እነዚህ ናቸው። መስጊድ ውስጥ ሰላት የሚሰግድን ሰው እየገደሉ እስልምና ላይ አፋቸውን የሚከፍቱት ነቢያቸው መሐመድ ዓለይሂ ሰላት ወሰላም ቤተ እምነት ውስጥ ሆነ ሕጻናትን ሴትን፣ እንስሳትን፣ ኦኬ፣ አዝመራን፣ ዛፍን አትንኩ ኦኬ፣ በምርኮ ሰዓት እናንተ ሊታገላችሁ ሊዋጋችሁ የመጣን ብቻና ብቻ ነው ብለው ነው ያስተማሩት። ይሄ ነው ኢስላም ለዚህ ነው እውነተኛ መዳኛ መንገድም ኢስላም ነው ብለን ምን የምንለው። እውነተኛ መዳኛ መንገድ ቢሆን ኖሮ ክርስትና ቤተ እምነት ውስጥ እየሄዱ ሰዎችን፣ ንጹሃኖችን፣ ምእመናኖችን አይገድሉም ነበረ። ለዚህ ነው መንገዱም ጨለማ አስተሳሰቡም ጨለማ የሆነው ክርስትና ታጣቂዎቹን እንኳን ማንም መግደል እንዳለባቸው እንኳን የማያውቁ እውር ድንብሮች ያደረጋቸው ማለት ነው። ላም ከመራን ጀምሮ እስላም መንግስት ከተቋቋመ ጀምሮ ሽምግልና ዋጋ ቢሱማል እኛ ጓዶች ስንቶች ታጋዎች የሚያውቁት ፈላስፎች የተባሉት በምንድን ነው? በሽንግልና አባቶች መስቀል ጽላቱን ይዘው እባካችሁ ሲሉ ክርስቲያኑን ሰው ደግሞ ለሃይማኖት ይሞታሉ ብሎ ዝቅ ሲል በአፈሙዝ እየተወጋ ዛሬ እስር ቤት የሚሰቃይ ስንት ወጣት ነው ያለው? መጀመሪያ የምጠይቋቸው የመጡትን ሰዎች እዚህ የቆመው መከላከያ ሰራዊት ነው ወይ? መጀመሪያ እስኪ አንዱ መከላከያ ሰራዊት አንጥላችሁ አማርኛ ያወራሉ። ለመሆኑ ለምንድን ነው ዝም ብላችሁ በተባለው በተጣለው ነገር እንትን የምትሉ? እኛ እኮ ምንም አልጎደለብንም ይህ እዚህ ያለው ሰው በሙሉ እኮ እያንዳንዱ የራሱን የቻለ ኃላፊነት ያለው የራሱ ትዳር ያለው የራሱን መኖር የሚችል ሰው ነው እንጂ ስለሃይማኖት አይደለም። እኔ በጣም አንዳንድ ቃላቶች አሉ እዚህ የመጡ ሰፈር ማህል ልጅ ሊያስገድሉ ቤተሰብ ያፈርሱ ምናምን ቤት ሊያፈርሱ አይባልም ሲጀምር። እንኳን ቤተሰብ ለምን የፈለገው ነገር ሊወድም ይችላል፣ ሰው ሊሞት አይደለ። እዚች አካባቢ ብቻ ባልችቱ አታስቡ፣ ፈቅ ብላችሁ እንደማስቡ እኮ። እንደውም ከቻላችሁ እናንተ የመጀመሪያው አገራችንን ጥላል አይከባትም? ይህ የእስላም መንግስት አይገዛንም ብላችሁ ደግሞ ከፊት ነበር መሆን ነበር። ታዲያ ጣሊያንን እኮ የኢትዮጵያ ኃይል አይደለም ያሸነፋት፣ ሃይማኖት ነው ያሸነፋት፣ እምነት ነው ያሸነፋት። አሁን ደግሞ እምነት ውስጥ ፖለቲካ ገብቷል። ስለዚህ እናንተ የምትሏቸው አሁንም የመጡትን ኃይሎች በብዙ ነገር ሊሰብኳችሁ ይችላሉ፣ በብዙ ነገር ሊያስፈራሩ ይችላሉ። እኒህ ልጆች የተጨቆኑ አይደል እነሱ ምንስ መርግጥ ሽታ መሽጉ እዚህ እናንተ ልጆች እንዲህ ሳታረጉ ሳታውቁ በዚህ ገብቶ ምን እንደሚሏችሁ እናውቃለን። እስኪ መጀመሪያ እነሱ ጥርግርግ ያርጉና ይህንን እዚህ ያስቀምጡትን የኦሮሞ ኃይል እኛ ይበቁና፣ ምን ሾ ይበቃ፣ ፖሊሱ ይበቃ፣ የምናውቃቸው በአማርኛ የምንግባባቸው የማንግባባውን ኃይል ከአማራ ክልል ያስወጡልን። ወላሂ በጣም ያሳዝናል። ቤተ ክርስቲያን ገብቶ ቀድሶ መሳሪያውን ቁጭ አድርጎ አዘምሮ የሚወጣ ፋኖ፣ ሙስሊሞችን ግን መስጂድ ገብቶ እየገደለ ነው የሚገኘው። በጣም ያሳዝናል። አላህ ስብሐነ ወተዓላ ወንድሞቼን ማሞቼን የጀነት ያደርጋቸው። ወላሂ የቀራችሁ የአማራ ሙስሊሞች፣ በተለይ የወሎ ሙስሊሞች ንቁ፣ ወላሂ ንቁ። ይሄ ፋኑ የሙስሊም ጠላት ነው፣ ግልጽ ጠላት። አላህ ያጥፋቸው። የግዕዝ ትምህርት ተቃውሞ ገጠመው። ዶክተሩ የግዕዝ ትምህርት መሰጠቱ እርባና የለውም ሲሉ ተደምጧል። የአዲስ አበባ ዩኒቨርሲቲ የቋንቋና ስነ ጽሑፍ መምህር የሆኑት ዶክተር በድሉ ዋቅጅራም የግዕዝ ትምህርት በአንደኛ ደረጃ ትምህርት ቤት መሰጠቱ እርባና የለውም ሲሉ ከቢቢሲ አማርኛ ጋር በነበራቸው ቆይታ ገልጿል። ግዕዝ የሞተ ቋንቋ ነው የሚሉት መምህር በድሉ ይህንን ቋንቋ እንደ አንድ የትምህርት አይነት ከሶስተኛ ክፍል ጀምሮ መሰጠቱ እርባና የለውም ሲሉ ተደምጧል። አንድ ቋንቋ የአፍ መፍቻ ተናጋሪ ከሌለውና ከ25ሺ በታች ተናጋሪ ካለው ሞቷል እንደሚባል የሚናገሩት መምህሩም ይህንን የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎችን ጊዜ ማጥፋት እንደሆነ ገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ።